ያ ነውላ ነሽ ስይህ ራሱ የለም የምትቸገረው ምስታርግ ነው። ከሰላም ስት አልችልም። ምንም ነገር ጎንበስ ቀና አይታሰብም። በዚህ እድሜያዋ መተኛት ከልክሎኛል በጣም

ያው ደርቋል ምናምን፣ ያው ነው የሚሉት። እሱ ከእሱ ጋር የተያያዘ ነው። አንድ ወዳልስ ነው ሰርጀሪ አልተባልሽ

ሁለቱ አንድ ናቸው። ይሄም ይሄም። የት ድረስ አመመሽ? አይ፣ ከኋላ አዎ፣ እዚህ ድረስ ቅድም እያልኩሽ ማለት ነው።

የራስ ምታት፣ የጭንቀት፣ የዓይን ብዥዥ ማለት እና ደግሞ እ ጆሮ ጮህ ማለት፣ የዓይን ብዥዥ ማለት፣ የራስ ምታት፣ ጭንቀት ይህን ያሰናብትልሻል።

ይህ በጣም የሚገርም ሰውን የሚጎዳ ህመም ነው። ወደ አሁኑ ሳ የሚያደርጉ በጀርባሽ ተኝ

ሰው የጫጓራ ቁስለት ካለ ብዙ አልቆይም ብዙ አልቆይም። ይሄ ወገብ ነው። እቺ ደግሞ ቅድም ያነሳዋት ትርፍ ካለ ያስተካክላል። ይሄ ዓይን ጆሮ፣ ይህ እንደዚሁ ዓይን ጆሮ፣ ቅርት፣ አንገት ምናምን ያለው ይመጣል። እዚህ ሆድና

እንደውም እኮ ምንም ውፍረት የለም። ፊዚካሊ ኢስ ናይስ በይ ፈያ ነው። ስለመጣሽ አመሰግናለሁ። ጫማ ታሪያለሽ? ጫማ አድርጊ። ጫማ ስታጠልቅ እያመቸ ነበር? እንዲህ ስትይ፣ ልክ እንደዚህ ለምታረግ ተጠንቅቄ ነው የማረገው። እንትን ስላለ ሸብረክ ብዬ ነው የማረገው እንጂ እንዲቀጥ ብሎ ጫማ ማድረግ የለም።